እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል ተወደዳችሁና የተከበራችሁ የቋንቋ አካዳሚ ቻናል ተከታታዮች፣ ዛሬ ደግሞ ወደ እናንተ ይዤ የመጣሁት የአማርኛ ቃላት ምስረታ ነው። እሱንም እያንዳንዱን ሆሄ እስከነ ዝርያው በመጻፍ ፊት ለፊቱ ቃል እየመሰረቱ ለእናንተ ለማንበብና ለመጻፍ ይቀላል ባልሁት መንገድ ለማቅረብ ሞክራለሁ። ዝግጅቱን እስከ መጨረሻው ብትከታተሉት ትማሩበታላችሁ፣ ታተርፉበታላችሁ፣ ለማንበብ ለመጻፍ ያግዛችኋል። ስለዚህ ወደ ዝግጅቱ ሳልፍ ለምሳሌ ይቺ ሀ ናት። ሀ እሷ መነሻ እያንዳንዱን ቃል የመሰረቱትን ቃል መጀመሪያ የራስ የራሱን ፊደሉን እንጠራለሁ። እዚያ ቀጥዬ ደግሞ በአንድ ላይ አጋጥሚ አነበዋለሁ። እሺ፣ ሀ ብ ት በአንድ ላይ ሀብት። እደግመዋለሁ ሀብት። ቀጥሎ ያለው ሁ ናት። ይቺ የምታዩት ሁ። በዚህ ደግሞ ቃል ሲመሰረትበት ሁ ለ ት በአንድ ላይ ሁለት። እደግመዋለሁ ሁለት። ቀጥሎ ያለው ሂ ሂ ይቺ የምታዩት ፊደል ሂ ናት። በይች ቃል ሲመሰረት ደግሞ ሂ ደ ት በአንድ ላይ ሂደት። እደግመዋለሁ ሂደት። ይቺኛዋ ደግሞ ሀ ሀ ና በአንድ ላይ ሀና። እደግመዋለሁ ሀና። ቀጣይ ያለው ደግሞ ሄ ሄ ሄ ለ ን በአንድ ላይ ሄለን። እደግመዋለሁ ሄለን። ቀጣይ ያለው ደግሞ ህ ህ፣ ስድስተኛዋ ማለት ነው። ህ ዳ ሴ ህዳሴ። እደግመዋለሁ ህዳሴ። ቀጥሎ ያለው ሰባተኛዋ ወይም የመጨረሻዋ ማለት ነው የሀዘር ሆ ድ በአንድ ላይ ሆድ እደግመዋለው። ሆድ። ቀጣይ ያለ ደግሞ ለ የለ ዝርያዎች ው ከላይ ወደ ታች ተጽፈዋል። በእያንዳንዱ ፊት ለፊቱ ደግሞ ቃል ተመስርቷል። ስለዚህ ለን መነሻ በማድረግ ደግሞ ለ ገ ሰ በአንድ ላይ ለገሰ። እደግመዋለው። ለገሰ። ይቺ የምታዩት ደግሞ ሉ። ሉን መነሻ አድርጌ ቃል ስመሰርት ሉ ል ሉል እደግመዋለሁ ሉል። ቀጣይ ያለችዋ ሊ ሊን መነሻር ቃል ሲመሰረት ወይም ቃል ስትሰሩበት ደግሞ ሊትር፣ በአንድ ላይ ሊትር። እደግመዋለሁ ሊትር። ቀጣይ ያለው ደግሞ ላ ላ በሚለው ቃል ሲመሰርትበት ላ ን በአንድ ላይ ላም። እደግመዋለሁ ላም። ቀጣይ ያለው ሌ፣ ሌ በዚህ ደግሞ ቃል ስንመሰረት ሌን መነሻ አድርገን ሌ ጣ በአንድ ላይ ሌ ጣ፣ እደግማለሁ ሌ ጣ። ቀጥሎ ያለው ል፣ ል፣ ል ብ ስ በአንድ ላይ ልብስ፣ እደግማለሁ ልብስ። ቀጣይ ያለው ሎ ወይም ደግሞ የመጨረሻው የለ የመጨረሻው ሰባተኛው ፊደል ማለት ነው። በዚህ ደግሞ ሌላ ቃል ስመሰርት ሎን መነሻ አድርጌ ሎ ሚ በአንድ ላይ ሎሚ። እደግማለሁ ሎሚ። እሺ፣ ቀጥሎ ያለው ደግሞ መ ነው። ቀጥሎ ያለው መ መን መነሻ በማድረግ ሰራ ደግሞ መ ለ ሰ በአንድ ላይ መለሰ። እደግመዋለሁ መለሰ። ቀጣይ ያለው ሙ። ሙን መነሻ በማድረግ ደግሞ አሁንም ሙ ዝ በአንድ ላይ ሙዝ። እደግመዋለሁ ሙዝ። ቀጣይ ያለው ሚ። ሚን መነሻ በማድረግ ቃል ስንመሰረትበት ሚ ዛ ን በአንድ ላይ ሚዛን። እደግመዋለሁ ሚዛን። ቀጥሎ ያለው ማ ማ ማን መነሻ በማድረግ ሌላ ቃል ስንመሰርት ደግሞ ማ ህ ሌ ት በአንድ ላይ ማህሌት። እደግመዋለሁ ማህሌት። እሺ፣ ቀጥሎ ያለው ሜ ሜ አምስተኛው የመእዘር አምስተኛው ማለት ነው። ሜ ሜትር በአንድ ላይ ሜትር እደግመዋለሁ፣ ሜትር። ቀጥሎ ያለው ም ም ክር በአንድ ላይ ምክር እደግመዋለሁ፣ ምክር። ቀጥሎ ያለው የመጨረሻው ፊደል ሰባተኛው ማለት ነው። ሞ ሞ በዚህ ቃል ስንመሰርት ደግሞ ሞ ሰ ብ፣ በአንድ ላይ ሞሰብ። እደግመዋለሁ ሞሰብ። ቀጣይ ያለው ፊደል ሰ ሰ። ሰን መነሻ በማድረግ ደግሞ ሌላ ቃል ስንመሰርት ሰ መ ረ፣ በአንድ ላይ ሰመረ። እደግመዋለሁ ሰመረ። ቀጥሎ ያለው ሱ ሱ ስ በአንድ ላይ ሱስ። እደግመዋለሁ ሱስ። ቀጣይ ያለው ደግሞ ሲ ናት። ሲ ባ ጎ በአንድ ላይ ሲባጎ። እደግመዋለሁ ሲባጎ። እሺ፣ ቀጥሎ ያለው ሳ ሳ ሳ ን ቲ ም በአንድ ላይ ሳንቲም። እደግመዋለሁ ሳንቲም። ቀጣይ ያለው ደግሞ ሴ ሴ ት በአንድ ላይ ሴት። እደግመዋለሁ ሴት። ቀጥሎ ያለው ስ ስ ል ት በአንድ ላይ ስልት እደግመዋለሁ፣ ስልት። ቀጥሎ ያለው የመጨረሻው ወይም ደግሞ ሰባተኛው ፊደል ሶ፣ ሰባተኛው ሶ። በሱ ደግሞ ቃል ሶን መነሻ አድርገን ስንሰራ ሶ ስ ት በአንድ ላይ ሶስት፣ እደግመዋለሁ፣ ሶስት። እሺ፣ ቀጣይ ያለው ደግሞ ራ፣ ራ ረን መነሻ በማድረግ ቃል ስንሰራ ረ ዘ መ በአንድ ላይ ረዘመ። እደግመዋለሁ ረዘመ። ቀጥሎ ያለው ሩ። ሩን መነሻ የቃል ቃል ስንሰራ ደግሞ ሩ ዝ በአንድ ላይ ሩዝ። እደግመዋለሁ ሩዝ። ቀጣይ ሪ ሪ ፖ

እደግመዋለሁ። ሬዲዮ ቀጠይ ያለው ደግሞ ቀጠይ ያለው ር ነው። ር በሚለው ደግሞ ርን መነሻ በማድረግ ቃል ስንሰራበት ር ዝ መ ት በአንድ ላይ እርዝመት። እደግመዋለሁ፣ እርዝመት ቀጥሎ ያለው ሮ ወይም ደግሞ የመጨረሻው ሰባተኛው ፊደል ማለት ነው። ሰባተኛው ፊደል ሮ። ስለዚህ ሮ ጠ በአንድ ላይ ሮ ጠ። እደግመዋለሁ ሮ ጠ። እሺ፣ በጣም ጥሩ። ቀጥሎ ያለው ደግሞ የምታዩት ሸ፣ የሸ ዝርያዎች ይው። እንደምታዩት ከላይ ወደ ታች እንደዚህ ተደርድረው ተጽፈዋል። እያንዳንዱን ፊደል መነሻ በማድረግ ደግሞ ፊት ለፊቱ ቃል ተመስርቷል። ስለዚህ እያንዳንዱን ቃል እናየዋለን። እሺ፣ መጀመሪያው ላይ ሸ በሚለው መሰረት ነው። ሸ ለ መ በአንድ ላይ ሸለመ፣ እደግመዋለው፣ ሸለመ። እሺ፣ ቀጣይ ያለው ሹ፣ ሹ መ ት በአንድ ላይ ሹመት፣ እደግመዋለው ሹመት ቀጥሎ ያለው ደግሞ ሺ ሺ ሺ በሺ በአንድ ላይ ሺበሺ ደግሞ አለው ሺ በሺ እሺ ቀጣይ ያለው ደግሞ ሻ ቀጣይ ያለው ሻ ሻን መነሻ በማድረግ ቃል ስመሰርትበት ደግሞ ሻማ ማ በአንድ ላይ ሻማ ደግሞ አለው ሻማ። ቀጥሎ ያለው ቀጣይ ያለው ደግሞ ሼ በአንድ ላይ ሼህ ሚል ቃል እናገኛለን። ቀጥሎ ያለው ሽ ሽ በሚለው ደግሞ ቃል ስንመሰረትበት ሽ በት በአንድ ላይ ሽበት እደግመዋለሁ። ሽበት። ቀጥሎ ያለው ደግሞ ሾ፣ ሰባተኛው ማለት ነው። የሸ ሰባተኛው ፊደል ሾ። በዚህ ቃል ስንሰራ ሾን መነሽ አድርገን ሾላ፣ በአንድ ላይ ሾላ። እደግመዋለሁ። ሾላ። እሺ፣ ቀጥሎ ያለው ደግሞ ቀ፣ ቀ። እንደምታዩት የቀ ዝርያ ከላይ ወደታች እንደዚህ ተጽፏል። ቀጥሎ ደግሞ ፊት ለፊቱ በእያንዳንዱ ሆሄ ወይም ፊደል መነሻ በማድረግ ቃላት ተመስተዋል፣ እሱ እናየዋለን። ቀን መነሻ በማድረግ ቀ በሮ፣ በአንድ ላይ ቀበሮ፣ ደግመዋለው ቀበሮ። ቀጣይ ያለው ደግሞ ቁ፣ ቁን መነሻ አድርጌ ቃል ስሰራበት ቁ ጥር በአንድ ላይ ቁጥር። እደግመዋለሁ ቁጥር። ቀጣይ ቂ ቂ ጣ በአንድ ላይ ቂጣ። እደግመዋለሁ ቂጣ። እሺ፣ ቀጥሎ ያለው ቃ ቃን መነሻ በማድረግ ቃል ስመሰረትበት ደግሞ ቃ ሪ ያ በአንድ ላይ ቃሪያ እደግመዋለሁ ቃሪያ። ቀጥሎ ያለው ቄ አምስተኛው ማለት ነው። አምስተኛው ፊደል ቄ፣ ስ በአንድ ላይ ቄስ። እደግመዋለሁ ቄስ። እሺ፣ ቀጥሎ ያለው ስድስተኛው ፊደል ደግሞ ቅ፣ ቅ፣ ቅ፣ ር፣ ብ በአንድ ላይ ቅርብ። እደግመዋለሁ ቅርብ። እሺ ቀጥሎ ያለው ቆ ወይም ደግሞ የቀ ሰባተኛው ወይም የመጨረሻው ፊደል ማለት ነው። ቆ ቆ ሻ ሻ በአንድ ላይ ቆሻሻ። እደግመዋለሁ ቆሻሻ። እሺ፣ ቀጥሎ ያለው ደግሞ እንደምታዩት የበዝርያ ከላይ ወደ ታች አሁንም እንደተለመደው ተጽፏል። ፊት ለፊቱ ደግሞ እያንዳንዱን ፊደል መነሻ በማድረግ ቃላት መስርተናል። ስለዚህ እያንዳንዱን ቃል የመጀመሪያ ነጥለን እንጠራለን። ቀጥለን ደግሞ በማጋጠም እናነባለን። እሺ ከዚህኛው ላይ ስመጣ ደግሞ በላ በአንድ ላይ በላ። እደግመዋለሁ በላ። ቀጣይ ያለው ቡ ቡ፣ ች፣ ላ በአንድ ላይ ቡችላ እደግመዋለሁ፣ ቡችላ። ቀጣይ ያለው ደግሞ ቢ፣ ቢን መነሻ አርጌ ስሰራ ቢ፣ ላ፣ ዋ፣ በአንድ ላይ ቢላዋ። እደግመዋለሁ፣ ቢላዋ። ቀጣይ ያለው ደግሞ ባ፣ ባ፣ አራተኛው ፊደል ማለት ነው። ይሄ በአራተኛው ፊደል ባትሪ በአንድ ላይ ባትሪ እደግመዋለው። ባትሪይ። እሺ፣ ቀጥሉ ያለው ቤ አምስተኛው ማለት ነው። አምስተኛው ቤ ት በአንድ ላይ ቤት እደግመዋለው ቤት። እሺ፣ ቀጥሉ ያለው ደግሞ ብ ብ ወይም ደግሞ ስድስተኛው ማለት ነው። በዚህ ቃል ስንሰራበት ደግሞ መነሻ በማድረግ ብ ር ሀ ን፣ በአንድ ላይ ብርሃን። እደግመዋለሁ፣ ብርሃን። ቀጥሎ ያለው የመጨረሻው ወይም ደግሞ ሰባተኛው ፊደል ማለት ነው። ቦ የበ ሰባተኛው ወይም የመጨረሻው ፊደል መነሻ በማድረግ ቃል ስንሰራበት ቦ ር ሳ፣ በአንድ ላይ ቦርሳ። እደግመዋለሁ፣ ቦርሳ። እንደምትመለከቱት ተ ቱ ቲ ታ ቴ ት ቶ ከመጀመሪያ እስከ መጨረሻ ያሉትን የተዘሮች ጻፉኝ። ከዚያ ፊት ለፊታችሁ ደግሞ በእያንዳንዱ ፊደል መነሻ በማድረግ ቃላትን መስረቻሉ። ለምሳሌ ተ የሚለውን ስታዩት የተመሰረተው ቃል ተ ማ ሪ በአንድ ላይ ተማሪ፣ እደግመዋለሁ ተማሪ። ቀጥሎ ያለው ደግሞ ቱ፣ ሁለተኛዋ ፊደል ናት። ይቺ ሁለተኛዋ ፊደል ናት። በዚች የተመሰረተው ቃል ደግሞ ቱ ታ በአንድ ላይ ቱታ። እደግመዋለሁ፣ ቱታ። ቀጥሎ ያለው ሶስተኛዋ ፊደል፣ ሶስተኛዋ ማለት ቲ ማለት ነው። ሶስተኛዋ ፊደል በእሷ የተመሰረተው ደግሞ ቲ ሸ ር ት በአንድ ላይ ቲሸርት። እደግመዋለሁ ቲሸርት። ቀጥሎ ያለው አራተኛዋ ፊደል አራተኛዋ አራተኛው ማለት ታ ታ። አራተኛዋ። ስለዚህ በዚህ ደግሞ ቃል ስመሰርት ወይም ደግሞ የሰራ ነው ቃል ታ፣ ደ፣ ሰ በአንድ ላይ ታደሰ። እደግመዋለሁ ታደሰ ቀጥሎ ያለው አምስተኛ አምስተኛ ፊደል ነው። አምስተኛ ፊደል አምስተኛ ማለት ቴ ቴ። በዚህ የመሰረቱት ቃል ደግሞ ቴን መነሻ በማድረግ የሰራ ነው ቃል ቴ፣ ሌ፣ ቪ፣ ዥ፣ ን በአንድ ላይ ቴሌቪዥን። እደግመዋለው ቴሌቪዥን የሚል ቃል መሰረት ማለት ነው። ቀጥሎ ያለው ስድስተኛ ስድስተኛው ፊደል ት ትባላለች። ስድስተኛዋ ት በዚች ደግሞ ትን መነሻ በማድረግ የተመሰረተው ቃል ት ም ህ ር ት በአንድ ላይ ትምህርት፣ እደግመዋለሁ ትምህርት የሚል ቃል መሰረት ነን። ቀጥሎ ያለው ሰባተኛው ወይም ደግሞ መጨረሻው ፊደል ማለት ነው የተመጨረሻው ወይም ሰባተኛው ፊደል የተመሰረተው ቃል ቶ ርሽ- ን በአንድ ላይ ቶርሽን እደግመዋለሁ ቶርሽን የሚል ቃል መሰረትን ማለት ነው። ቀጥሎ የምናየው ደግሞ ነ ነው። ነ የነንዘር ልክ እንደ ተ ከላይ ወደታች ከአንደኛ እስከ ሰባተኛው ድረስ ጽፌዋለሁ እንደምታዩት ይሄው። ነ ኑ ኒ ና ኔ ን ኖ። እነዚህ ናቸው። እነዚህም መነሻ በማድረግ በእያንዳንዱ ፊደል ወይም ሆሄ ፊት ለፊት ቃል ተመስርቷል። ለምሳሌ በአንደኛው ወይም ደግሞ በነ የተመሰረተው ቃል ነ ገ ረ በአንድ ላይ ነገረ። እደግመዋለሁ ነገረ። ቀጥሎ ደግሞ ሁለተኛው ፊደል ነው። ሁለተኛው ሁለተኛው ሁለተኛው ማለት ኑ የምንለው ማለት ነው። ኑ። ስለዚህ በዚህ የተመሰረተው ኑ ግ በአንድ ላይ ኑግ። እደግመዋለሁ ኑግ። እሽ፣ ቀጣይ ሶስተኛ ሶስተኛው ፊደል ደግሞ ሶስተኛው ኒ ኒ። እሺ፣ ይህን ስናይ ኒ ወር ክ በአንድ ላይ ኒውዮርክ። እደግመዋለው ኒውዮርክ። ቀጣይ ያለው ደግሞ ና አራተኛው ማለት ነው። አራተኛው ፊደል አራተኛው ና ት ና ኤ ል በአንድ ላይ ናትና ኤል። እደግመዋለው ናትና ኤል የሚል ቃል መሰረት ማለት ነው። ቀጥሎ ያለው ደግሞ እንደምታዩት አምስተኛው ወይም ደግሞ ባለቀለበቱ ተብሎ የሚጠራው ፊደል ማለት ነው። አምስተኛ ፊደሎች በሙሉ ባለቀለበቶች ወይም ደግሞ አምስተኛ ተራ ላይ የሚገኙት ማለት ነው። ልዩ የሚያደርጋቸው ሌላው ቀለበት አላቸው። ባለቀለበቶች ይባላሉ እነዚህ። እሺ፣ እዚህ ላይ ስቀጥል ደግሞ ኔት ወርክ በአንድ ላይ ኔትወርክ። እደግመዋለሁ ኔትወርክ። ቀጥሎ ያለው ስድስተኛው ፊደል ማለት ነው። ስድስተኛው ፊደል በዚህ የተመሰረተው ቃል ደግሞ ን ብ ረት፣ በአንድ ላይ ንብረት። እደግመዋለሁ ንብረት። ቀጣይ ያለው ደግሞ ሰባተኛው ወይም የነ የመጨረሻው ፊደል ኖ የምንለው ማለት ነው። ሰባተኛው ኖ ህ በአንድ ላይ ኖህ እደግመዋለሁ ኖህ የሚል ቃል መሰረት ነን ማለት ነው። ስለዚህ ወደዚህኛ ውስጥ መጡ ደግሞ የአዘሮች ከላይ ወደታች ተጽፈዋል። ሁሉም ሆሄያት ወይም ፊደላት የተጻፉ ከላይ ወደታች ነው። ቃሉን ለመጻፍ ያመቼን ዘንድ ከዚያ ፊት ለፊታቸው ደግሞ እንደምታዩት ቃል በእያንዳንዳቸው ሆሄ መነሻ በማድረግ ቃል ተመስርቷል። ስለዚህ ከላይ ወደታች ስንቆጥረው አ ኡ ኢ አ ኤ ኦ። በጣም አሪፍ። ወደዚህኛው ስንመጣ እንግዲህ አንደኛው ወይም የመጀመሪያው ፊደል ማን ነው? እዚህ ላይ አ። እሺ፣ በሱ የተመሰረተው ቃል አ በ በ በአንድ ላይ አበበ እደግመዋለሁ አበበ። እሺ፣ ቀጥሎ ያለው ደግሞ ሁለተኛው ማለት ነው። ሁለተኛው ሁለተኛው ፊደል ደግሞ ኡ፣ ስማን በአንድ ላይ ኡስማን። እደግመዋለሁ ኡስማን፣ የሚል ቃል መሰረትን። ቀጥሎ ያለው ደግሞ ኢ፣ ሦስተኛዋ ፊደል ማለት ነው። ሦስተኛዋ ፊደል ኢ በእሱ የመሰረት ነው ቃል ደግሞ ኢ ት ዮ ጵ ያ በአንድ ላይ ኢትዮጵያ። እደግመዋለሁ ኢትዮጵያ። እሽ። ቀጥሎ ያለው አ አራተኛው ፊደል ማለት ነው። አራተኛው አ ፕ ል በአንድ ላይ አፕል። እደግመዋለሁ አፕል ቀጥሎ ያለው ደግሞ ኤ ኤ። ስድስተኛው አይሚን አምስተኛው ፊደል ማለት ነው። አምስተኛው ኤ የምንለው አምስተኛው። በዚህ የተመሰረተው ቃል ደግሞ ኤ ደ ን፣ በአንድ ላይ ኤደን። እደግመዋለሁ፣ ኤደን። ቀጥሎ ያለው ስድስተኛው ፊደል ስድስተኛው ማን ይባላል? እ እ በዚህ የተመሰረተው ደግሞ እ ውቀት በአንድ ላይ እውቀት፣ ተደግመዋለሁ እውቀት። ቀጥሎ ያለው ኦ ወይም ደግሞ የመጨረሻው ማለት ነው። የመጨረሻው ወይም ሰባተኛው ፊደል ኦ፣ የአ ሰባተኛው ወይም የመጨረሻው ኦ። ስለዚህ በዚህ የመሰረት ነው ቃል ደግሞ ኦ ክስጂ ን በአንድ ላይ ኦክሲጂን። እደግመዋለሁ ኦክሲጂን የሚል ቃል መሰረት ማለት ነው። ቀጥሎ ደግሞ የምታዩት ከከዝርያዎች እስከ ሰባተኛው ድረስ ተጽፎ ፊትለፊታቸው እነዚህም እንደተለመደው በእያንዳንዱ ቃል መነሻ በማድረግ ቃል መስርተናል። በእያንዳንድ ሆሄ ወይም ፊደል ማለት ነው። ስለዚህን ስንቆጥረው ከላይ ወደ ታች ስናየው ፊደሉ ከአንደኛ እስከ ሰባተኛ ያለ መሆኑን ያሳየናል። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ እነዚህ ናቸው ከአንድ እስከ ሰባት ያሉት ናት። ስለዚህ በአንደኛው ወይም ደግሞ በመጀመሪያው ፊደል ቃል ሲመሰረት፣ ከበሮ፣ በአንድ ላይ ከበሮ። እደግመዋለሁ፣ ከበሮ። ቀጥሎ ያለው ደግሞ ሁለተኛ ፊደል ማለት ነው። ሁለተኛው ፊደል ነ። ሁለተኛው ደግሞ በእሱ ቃል መነሻ በማድረግ ሁለተኛው ፊደል መነሻ በማድረግ ቃል ሲመሰረት ኩ ታል በአንድ ላይ ኩንታል። እደግመዋለሁ ኩንታል። ቀጥሎ ያለው ሶስተኛ ፊደል፣ ሶስተኛው ኪ ኪ ኪ ስ በአንድ ላይ ኪስ። እደግመዋለሁ ኪስ። ቀጥሎ ያለው ደግሞ አራተኛ አራተኛ ፊደል ካ የምንለው ማለት ነው። ካ በዚህ የመሰረት ነው ቃል ደግሞ ካ ው ያ በአንድ ላይ ካዊያ። እደግመዋለሁ ካዊያ። ቀጥሎ ያለው አምስተኛ ፊደል አምስተኛ ወይም ደግሞ ኬ ብለን የምንጠራው ፊደል ማለት ነው። እሺ ኬ ክ በአንድ ላይ ኬክ። እደግመዋለሁ ኬክ። የሚል ቃል መሰረትንም ማለት ነው። ቀጥሎ ያለው ስድስተኛው ፊደል ስድስተኛው ፊደል ማን ይባላል? ክ ክ። የከ ስድስተኛ ፊደል ክ። ስለዚህ በእሱ የመሰረት ነው ቃል ደግሞ ክ ብ ሪ ት በአንድ ላይ ክብሪት ደግሞ አለው። ክብሪት እሽ ቀጥሎ ያለው ሰባተኛው ወይም የመጨረሻው ፊደል ማለት ነው ሰባተኛው ወይም የመጨረሻው ፊደል ኮ ማን ይባላል? ኮ ስለዚህ በእሱ የተመሰረተው ቃል ደግሞ ኮ ት በአንድ ላይ ኮት፣ እደግመዋለሁ ኮት፣ የሚል ይሆናል ማለት ነው። ስለዚህ ይህን ቪዲዮ በትክክል ብታዩት እና ብትከታተሉት በቀላሉ ለማንበብ እና ለመጻፍ ያግዛችኋል። እናንተ ቪዲዮውን ከርሰሩን ተከትላችሁ በደንብ ብታዩት እያንዳንዱን ሆሄ መነሻ በማድረግ የተመሰረተውን ቃል እያያችሁ ለማንበብም ሆነ ለመጻፍ በቀላሉ ያስችላችኋል። ያሉትን ዝግጅት እንደ አያችሁት ሆኖ ተዘጋጅቷል። ስለዚህ ቪዲዮውን አይታችሁ ስትጨርሱ መጨረሻ ላይ ላይክ፣ ኮሜንት፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ መልካም ቀን ይሆንላችሁ። ቸርን ሰንብት።